ዋሀለያቤ ዋሀለያዋ ዋለያቤ በዚህ ዘፈኔ ነው ሰው ጠፋሽ ይልሻል። እውነት ነው። የት ነው የጠፋሽው? አዎ፣ ማለት ወደ ውጭ ወደ አረብ ሀገር ምናምን እየሄድኩ ነበር ብዙ ጊዜ።

ሰላም ምን ነው? አሻማሻማሻሜን አሻማሻሜን አጋሮ ቤቴ ቤቴ ቤቴ ግቤን ተሻግሮ ቤቴ ጅማን አልፌ ቤቴ አጋሮ ላይ ነው ቤቴ ያጋሮ ልጅ ስለሆንኩ ነው።

እንግዲህ ከወጣት የተቀበልኩትን ጉልበት ነው ወደ እናንተ ጋር የምረጭላችሁ ተመልካቾች። እንግዲህ ቺን የመሰለች ሙዚቀኛ ማርትዬ ሁላችሁም የትኛው ሙዚቃዋ ላይ እንደምታውቋት ታስታውሷታላችሁ ብዬ አስባለሁ። እሱ ሙዚቃዋን ታስታውሰናለች። ቀጥታ ወደ ማርትዬ ጋር እስቲ ሉ ሰዳችሁ ና ማርትዬ አብረኝናት ያለችው ቅድም ሰምታችኋላ ሙዚቃዋን። በዚህ ብቻ አንላቀቅም። እንደገና ደግሞ ሌላ ማስደግማት አለው። ማርትዬ እንኳን በደህና መጣች። ማሪቱ ለገሰን ስታጎራጉሪት ሰምቼሽ ነበር። በሱ ጀምሬ ነው ከዛ ባለው ወደ የሚቀጥለው የሚሄደው። ምን ምን ታስባላችሁ? ሁሉ መስማት የለበትም። እስቲ በል እንትን አንድ እ አንድ አዝማች ብቻ። ኧረ እንደምን አለክ። እንኳን ጉርጉሮ ስንት ያውቃል። አንባሰል በሆድ ብዙ ችሎ ያልተከፉ መምሰል ሲገርም፣ በእውነት በጣም ነው የሚገርመው። አመሰግናለሁ ቲጂ። የት ነው ጠፋሽ ማርትዬ? ያው አለው ብዙ ሰው ጠፋሽ ይልሻል። እውነት ነው። የት ነው ጠፋሽ? አዎ ማለት ወደ ውጭ ወደ አረብ ሀገር ምናምን እየሄድኩ ነበር። ለዛ ብዙ ጊዜ እዛ ነበር የምሰራው። አሁን ደግሞ እዚሁ ነኝ። አሁን መተሻል እዚህ፣ አሁን እዚህ ነኝ። የት ነው የምትሰራው አሁን? እዚህ የት ትሰሪያለሽ? ቢያበቃ የተለያየ ቦታ ላይ ማለት ያው የምትጠሪበት ቦታ ላይ ይሄን ብለሽ ምትዩ? የለም ባሁን ሰዓት ያው ስራ ባለበት ቦታ ላይ እዚህ እዚ ነው ሲሉሽ ነው ያው ተነስተሽ ምትዩ? ይቻለሽ ማለት አሁን ተቀለለሽ። እዚህ አዲስ አበባ ነው እየሰራሽ ያለሽ ወይስ እየወጣሽ ዱባይም እየሰራሽ ሌላ ቦታም እየሰራሽ ነው? አይ እዚ ነው አሁን። እዚ ተቀለለሽ፣ መጣሽ? ተቀለየ እዚ መጥቻለሁ። እስቲ ቤትኛ ሙዚቃሽ እንደምትጫወ እንደምትታወቅ፣ የመጀመሪያ ሙዚቃሽን እስቲ አስታውሽን። እዚህ ያሉትም ሲሰሙት የሚደነግጡ ይመስለኛል። ለቤትም ያሉት እንደዛ የመጀመሪያ ሙዚቃዬ ውሃ ለያቤ ነው። እስቲ እንስማው። እስቲ እናሰሚ። ውሃ ለያቤ ውሃ ለያቤ ውሃ ለያቤ ውሃ ለያቤ በዚህ ዘፈኔ ነው ልቀጥለም ለማስታወስ ብናትሽ፣ ያው እኮ እኛም ከስር ከስር እንከታለን። ምነው ባላየው ትካዜ ሁሌ እኔ አዲስ አበባ እሱ ያለው ሱማሌ ሁሌ የታየኝ ሳቁና ጥርሱ መስማት አይሰለች ጣፋጭ አንደበቱ መለዱ ላደኒ ሎሎ ሎሎለበዴለበናአለውለለበና አለባ ው አስታወካች ታደለ አታወ ሙዚቃውን በጣም ይገርማል። በጣም ማለት በጣም ብዙ እንጠብቅ ነበር። ነጠላ ዜማ ሰርተሻል። ነጠላ ዜማ ከእሱ በኋላ ምን የሚለው ሰራሽልን? ከዛ በኋላ ቤቴ ጅማ ነው ቤቴ የሚል አንድ ዘፈን ነበረኝ። እኔ እኮ ሙዚቀኛ ቦሬ ሲነግረኝ እኮ ደስ አይለኝም። በሙዚቃ ሲነገር ስለ ሙዚቃ ነገር ደስ ይላል። እና እሱን ሰርቼ ነበረ እንደ እሱን ነገር ይህን በሙዚቃ ነገርኛ ቤቴ ግቤን ተሻግሮ ቤቴ ጅማን አልፌ ቤቴ አጋሮ ላይ ነው ቤቴ። የአጋሮ ልጅ ስለሆንኩ ነው። በነገራችን ላፈ እስኪ ማርቲ በእንኳን ማስታወሻ ስለ ውልደት ስለ እድገትሻ፣ አጫች መቼ ወደ ሙዚቃ እንደገባሽ የተወለድኩት አጋሮ ነው አጋሮ ከተማ ነው። ከዛ እዚህ አዲስ አበባ ደግሞ በ1997 ነው የመጣሁት። ከዛ በኋላ ነው ሙዚቃ የጀመርኩት። ከዚህ ከመጣሽ በኋላ ልክ ከአጋሩ ወደ አዲስ አበባ ስትመጪ በሙዚቃው አስታከሽ ነበር የመጣሽው? አዎ፣ በሙዚቃ ኦኬ። ማለት ሙዚቃ ለመስራት ነው። ያው አዲስ አበባም ሲገባ፣ አሁን እዚህ ከመጣሽ በኋላ መጀመሪያ የሰራሽ ሙዚቃ የማንን ነበረ? ክለብ ውስጥ ነው ወይ? ከአጋሩ ወደ አዲስ አበባ መጣሽና፣ መጀመሪያ ፕሮፌሽናል መድረክ ላይ የትኛው ሙዚቃ ተጫወተሽ? የማን ሙዚቃ ተጫወተሽ? የተለያየ ነው ማለት? አዎ የተለያየ ማለት፣ አዲስ ሲወጣ ዘፈናውን የክለብ ዘፈን አዲስ ሲወጣ በቃ እያጠንዳሽ የተለያዩትን ነው የምዘፍኙ። መጀመሪያ መድረክ ሊወጣችበትን አታስታውሽም? መጀመሪያ የወጣውበት አለ ማለም፣ እህ ዘመዴ አለ ማለምዬ፣ እንዲያው በልጅ የሚለው ዘፈን አለ እሱን። እሺ በጣም ደስ ይላል። አዎ እሱን ዘፈን ነበረ ስ ዘፈን የነበረው በጣም አሪፍ። አሁን ለምሳሌ ብዙ ጊዜ አርት ውስጥ ሲገባ ሙዚቃ ውስጥ ሲገባ የቤተሰብ አቀባበል የተለያየ ነው። አንቺ ወደ ሙዚቃ ውስጥ ስትገቢ፣ ወደ አርት ውስጥ ስትገቢ የቤተሰቦች አቀባበል እንዴት ነበረ? የቤተሰቦች ይደግፉኛል። በእውነት በእውነት ይደግፉኛል ማለት፣ በሙዚቃው በጣም ነው ደስ የሚላቸው። እንደውም አሁን እዚህ ላይ ላለውበት እንደውም በጣም ነው እንዴት አሰሪም በቃ ምናምን ያው አንዳንዴ የሚቆጭሽ ነገር አለ በሙዚቃ ባይም አሁን መሆን የምትፈልጊውን ነገር ያላረግሽን ይሄ ይቆጭኛል ብለሽ የምትዩ ነገር አለ ያው ምልሽ በሙዚቃ አለም ውስጥ አንዱ ከፍ ይላል አንዱ ዝቅ ይላል መድረስ ያለብሽ ቦታ ላይ ሳትደርሺ ስትቀሪ ደግሞ ከባድ ነው እሱ ነው በሙዚቃ አለም ውስጥ ከባዱ አንዴ ትነሻለሽ አንዴ ደግሞ ትወድቂያለሽ እና ሙዚቃ ይሄ ነው ጉዳቱ ማለት መስራት ባለብሽ ሳት ትልቅ ደረጃ ደርሳለሁ ብለሽ ነው አስበሽ ሙዚቃን ስሰሪ፣ ግን ያው መድረስ ያለብሽ ቦታ ላይ ሳደርሽ ስቀሪ በቃ ትንሽ ማለት ይቆጭሻል። ይሄ ነው በቃ ያው። ጊዜውን ደግሞ እንደምታዩ ነው። የትኛው የሚወጣ የትኛው ዘፈን ይውጣ ብለሽ የምትዩ አይደለም። በቃ ቻንስ ነው። በጣም ሙዚቃ እውነት ነው። ምን ማድረግ ትፈልጊያለሽ ከዚህ በኋላ በሙዚቃው? ያው እግዚአብሔር ካለ አሪፍ ቦታ ላይ መስራት የምትፈልጋቸው ምትሰሪያቸው አሉ። ሰራቸው የጀመርሻቸው አሉ። እስኪ ለምሳሌ ከማን ሙዚቃ ወሰድሽ? ዜማና ማና ገጥም ከማን ወሰድሽ? ቹቹ የሚባል አለ። አሁን ደግሞ እሱቤ ሰርቶልኛል፣ እውነት ነጠላ ዜማ ሰርቶልኛል። ተሰርቶ ያለቀ ነው፣ ክሊፕ ብቻ ነው የሚቀረው እና ካሴት ጀምሬ ነበረ፣ አጋጣሚ በሆነ ጉዳይ ነው ያው የቀረው እንጂ አሪፍ እየሄደ ነበረ። ምናልባት እሱን ድጋሚ የመቀጠል ሀሳብ ካለሽ በእሱ በኩል ሊያግዙች የሚፈልጉ ሰዎችም ካሉ ድጋሚ የመሰራት እድሉና ሁኔታዎች የሚፈጠሩ ና ሁኔታዎች ካሉ ስለሱ ማውራትም እንችላለን። ያው እንግዲህ በአሁኑ ሰዓት ሙዚቃ መስራት ከባድ ነው ማለት እያንዳንዱ ሰርተሽም ራሱ ለፍተሽ ሰርተሽ በጣም ብዙ ገንዘብ አውጥተሽ ምናልባት ላይደመጥም ይችላል። እሱ ደግሞ ከባድ ነው። ገባሽ? እና በቃ ያው ሙዚቃ እንዳልኩሽ ቻንስ ነው ነው የምልሽ። እውነትሽን ነው። ማርቲ፣ ሙዚቀኛ ባትሆን ምን ትሆን ነበረ? ነጋዴ። የምርሽን ነው? የምን ነጋዴ የምትሆኝ ይመስልሻል? በቃ አሪፍ ነጋዴ። ሞክረሽ ታውቂያለሽ ንግዱ? አዎ። ምን እንጃ፣ አጋሩ ያለው ሱቅ ሱቅ ላይ ነበር የምሰራው በንግድ ስራ ማለት ነው። ያው የአባቴን ሱቅ እዛ ሰራ ነበረ። ስለዚህ አሁን እሱ ጎን ለጎን ሙዚቃውንም እየሰራሽ ንግዱንም እየሰራሽ እኮ መሆን ይችል ነበር፣ አይደል? ሁለቱ ግን ሙዚቀኛ ስትሆኚ ይሄን አታስቢ። አዎ፣ ችግሩ እኮ ይሄ ነው። ሙዚቀኛ ስትሆኚ አሁን ወደ ሙዚቃው ስታደይ ንግዱን፣ አታስቢው። በቃ በሙዚቃ ነው ህይወቴ ብለሽ ስለምታስቢ ነው እንጂ አንድ የሆነ ትርፍ ስራ ከጎን በጣም ነው የሚያስፈልገው። ምክንያቱም ሙዚቀኛ መሆን በጣም ወቅታዊ ነው። የሆነ ነገር ኮሽታ ሲኖር በጣም የመጀመሪያው ተጎጂ ሙዚቀኛ ነው። ስለዚህ የሆነ ነገር ደግሞ ከጎን ያለሽ ነገር ቢሆን ኖሮ ሙዚቃውን እንደ ምንድነው እንደ ትርፍ ስራ ነው ማድረግ ያለብሽ፣ በቃ እኔ ማስበው በአሁኑ ሰዓት፣ ምክንያቱም የሆነ ስራ ሊኖርሽ ይገባል ከሙዚቃ ጋር። ይህን ነው ማስበው። እስቲ አሁን በአሁኑ ወቅትስ ከሙዚቃው ባሻገር ምን እየሰራች ነው ማርቲ? አሁን ምንም አልሰራ። ሙዚቃውን ብቻ ነው። ሙዚቃውን ብቻ እንግዲህ እዚህ እንደምታያቸው ከሎሬት የመጡ ጥበበኞች ናቸው። ሙዚቀኞች አሉ፣ ሞዴሎች አሉ፣ ድምጻውያኖች አሉ፣ ወጣት ከያንያኖች አሉና በሙዚቃም ይሁን በትወናም ይሁን አርቱ ብቻ በራሱ የራሱ መውደቅ መነሳቶች አሉት። እንዴት አድርገው ይለፉ? እንቅፋት ሊሆን ይቻልብሽ። አንቺ እንቅፋት የሆነብሽ ነገሮች ነበሩ? ምናልባት ካንቺ ብዙ ሊማሩ ይችላሉ ብዬ ስለማስብ ማለት ነው። ምን ያድርጉ እነዚህ ልጆች? አሁን እኔ ለነሱ አሁንም መክረው ወጣቶች ናቸው አይደለም? እና ሙዚቃን እንደ ትርፍ ስራ ማየት አለባቸው እንደ ቋሚ ስራ ሳይሆን እንደ ትርፍ ስራ ያው ከጎን የሆነ ነገር ሊኖራቸው ይገባል። ምክንያቱም ሙዚቃ እንዴት ልበልሽ፣ አንዱን ያነሳል፣ አንዱን ዝቅ ያረጋል። መድረስ ያለበት ሰው ያ ቦታ ላይ አይደርስም። ካየሽ ማለት ነው አሪፍ ጎበዝ ነው ይሄ ሰው እንዴት እዚህ አልደረሰም? ብለሽ የምትዩ ሰው ቤት ተቀምጦ ታገኘዋለሽ። እና ይሄም ጉዳት አለው ሙዚቃን ብቻ ዝም ብሎ መጠበቅ በጣም ጉዳት አለው። ያው ሙዚቃን እንደ ትርፍ ስራ ብዬነሆኔ በእኔ አሁን ማስበው ያው ባልንበት በተለይ ይህ አርቱ ሙያ በኢትዮጵያ ውስጥ ይመስለኛል፣ በሌላ ዓለም የተከበረ ሙያም ነው በጣም የሚገኝበት ሙያ ነው እና ሌላ ነገር መጨመር አትች አንዴ በምትሰሩ ስራ ራሱ በደንብ ፋይናንሻሊ በደንብ የምትደገፊባቸው ሁኔታዎች ስላሉ እንደ ኢትዮጵያ ልክ። እና ይሄ ለእነሱ መክረው ነው በኦቨርቲቶ ከሰሩ ትልቅ ቦታ ላይ ይደርሳሉ። ብዙ ጊዜ የማን ሙዚቃ ትጫወቻለሽ? የማሬቱ ለገሰ እንደምትጫወቺ ቀደም ሰምቼሽ ነው፣ ለዛ ነው ያስጀመርኩሽ። የማን ደስ እያለች ትሰራለሽ? የማን የማሪቱ አስቴር አወቀን? የአስቴር አወቀን። ስለዚህ በኋላ መጨረሻ ላይ የአስቴር አወቀን ብትጫወት ምን ይመስላችኋል? ትጫወችልናች ማለት ነው። እንግዲህ ዩኒቲ ባንዶች የማርቲ የአስቴር አወቀን ትጫወትልናች ሬዲ ትሆኑልናች ማለት ነው። እስቲ ማርቲ ምን አስተላልፌ ወይም ደግሞ ምን ሰርቼ ማለፍ ፈልጋሉ ብላ አስባለች። በሙዚቃውም ይሁን በማንኛውም የሆነ ፐርፐዝ አለና የመጣንበት ምን ሰርቼ ማለፍ ፈልጋሉ ብለች ታስባለች። ስፔሻሊ ለሀገርሽ ለሀገሬ በቃ ማለት ባለኝ ሙያ ባለኝ ሙያ ስለ ሀገር ዘፍኜ ስለ ኢትዮጵያ በእውነት ማለት ጥሩ በቃ አሪፍ የምለውን ስለ ኢትዮጵያ ብዘፍን ነው ደስ የሚለኝ። ይሄን ነው ማድረግ የምፈልገው። ማለት እስከ መጨረሻው የኢትዮጵያ ዘፈን እንዲዘፈን እፈልጋለሁ። ምክንያቱም አሪፍ ዘፈን ከሆነ ያው እስከ እኔ ያው ለትውልድ እያስተላለፍሽ ነው የምትሄጂው ስትሄጂና ያ ሙዚቃ እንዲቆይልኝ ይፈልጋለሁ። አሪፍ የእኔ ስራ የሆነ ነገር ሁሌ እንዲዘፈን እፈልጋለሁ። በቃ ይሄን ነው የምፈልገው። ስለ ኢትዮጵያ አይገርም። በእውነት በሚገርም ሁኔታ እኔ አሁን የራሴን ነጠላ ዜማ ልለቅ ነው። ያውም ስለ ማን እንደሆነ ታውቃላችሁ አይደል? ስለ ማን ነው ሊሰራ የምችለው? ስለ ኢትዮጵያ። ሁሉም ሰው እንደ መድኃኒት ሊውጠው የሚችል ቆንጆ ሙዚቃ አግኝቻለሁ፣ ቆንጆ ዜማ አግኝቻለሁ። አሁን በቅርቡ ይለቀቅላችኋል። ደስ ይላል። ስለ ለትውልድ ሰርተሽ የምታልፊው እናንተ ደዛፍ ነው ነጠላ ዜማ ምን ታውቃላችሁ ስታቋም ሪሰርች ታውቃላችሁ ሰምታችሁን ታውቃላችሁ እና ዝም ብላችሁ ዋጣ አድርጋችሁ መሄድ እንደዚህ ስትይ ትዝ ስላለኝ ነው። ይሄ ለታሪክ ለትውልድ ይሄ መታ ሄደች ከመባል ሁሉም ሰው ሊውጠው፣ ሁሉም ሰው ሊሰማው፣ ሁሉም ሰው ሊስማማበት የሚችል ሙዚቃ መስራት አስብ ነበረ። በዚህ አጋጣሚ እንደውም እኔ ዩኤልንና ሀብት ሀብተ ማርያምን ከልብ ነው የማመሰግናቸው። ቆንጆ ግጥምና ቆንጆ ዜማ ሰጥተውኛል። ቆንጆ ቆንጆ ሰርቻለሁ ብዬ አስባለሁ። በቅርቡ ክሊፑን መጀመሪያ አይቀርም። በቃ ቆንጆ ስራ ሰራለሁ ብዬ አስባለሁ። ለትውልድ ማስተላለፍ ቢያንስ የሆነ ነገር አስቀምጬ ሄድኩኝ እንድል ማለት ነውና በጣም አሪፍት። ስለዚህ ባንቺ ሀሳብ ተነስችን። ራስ ይኖርዎት አይደለም? እውነት ነው ነው። እስቲ ምን ማስተላለፍ ትፈልጊያለሽ? ማርት ማለት በምን ጉዳይ? ስለማንኛውም ማስተላለፍ የምትፈልጊው መልእክት ካለ ያው በቃ ማለት ሀገራችንን ሰላም እንዲያደርግ እፈልጋለሁ በመጀመሪያ ደረጃ ማለት ሀገር ሰላም ከሆነች ነው ሁላችንም ሰላም የምንሆነው ነው እኔ ሀገሬ ሰላም ከሆነች በሀገሬ ላይ በቃ ደስተኛ ሁኜ መኖር ነው የምፈልገው እና ሁሉም ሰው እንደዛ እንዲሆን ነው የምፈልገው በቃ ሀገሩን ወዶ ስለ ሀገሩ አዚሞ እንዲኖር ነው የምፈልገው እና ይሄን ቅድሚያ የምሰጠው እኔ ለሀገሬ ነው ለኢትዮጵያ ይሄን ነው ማስተላለፍ የምፈልገው ቅድም ያልሻት ውሃልያ ቢያ የምትባለ ሙዚቃሽ አይደለ? በጣም ብዙ ሰው ነው እሱን የሚያውቀው በጣም ቆንጆ ሙዚቃም ስለሆነ ማለት ነው። እና በእሱ ሙዚቃሽ ብዙ ሰው ስለሚያስታውስሽ አንቺን ማግኘት ቢፈልግ አንቺን መርዳት ቢፈልግ ከአንቺ ጋር ቢያንስ ግጥምና ዜማ መስጠት እንፈልጋለን፣ አብረንሽ መስራት እንፈልጋለን ቢባል ሰዎች ጋር በምን መኩል አንቺን ማግኘት ይችላሉ? ያው ማለት በእያንዳንዱ ቦታ ላይ ክለቡም ስለምሰራ የተለያየ ቦታ ላይ ስጠራ እሰራለሁ፣ እና ፕሮሞት ቢያደርጉኝ በጣም ነው ደስ የሚለኝ በእውነት። ያው በአሁኑ ሰዓት ከባድ ነው ብዬሽ ያለው መስራት፣ ግን ፕሮሞት ካለሽ፣ አንቺን ፕሮሞት የሚያረግ ሰው ካለ ሙዚቃን በደንብ ነው መስራት የምፈልገው። ማርትዬ ስለ መጣሽ ደስ ብሎኛል። እኔ ድምጽሽን እንደሰማው ያንን ሙዚቃሽን ስለማቀው ቢያንስ ትንሽ ደቂቃ አብረሽኝ እንድትቆይ ነው የፈለግኩት። ያው ሙዚቀኛ ከቃለ ምልልሱ ይልቅ በሙዚቃው ነው ራሱ መግለጽ የሚፈልገው፣ ና ብዙ ባሊዝሽ ደስ ይለኛል። ስለዚህ ቅድም ቃል በገባሽ መሰረት በቀጥታ ወደ ዩኒቲ ባንድ ልክሽ እና ያስቴራው በቀን ትጫወችልኛለሽ፣ ትጫወችልናለሽ። እኔ ብቻ ያደረግኩት እኮ ትጫወችልናለሽ ብዬ አስባለሁ። ከመውረድሽ በፊት ግን አንድ ሙዚቃ ብትጫወትልን ደስ ያላቸው፣ ዝም ብዬ ከምለቀል አጫውጨው፣ እንዲ ግን ሙዚቃ ጋብዥን እና ከዛ በኋላ ወደ ዩኒቲ ባንድ እልክሻለሁ። እሺ ያስቴር፣ ልጫወት ይፈልግ ደስ እያለኝ። እሺ፣ በኋላ የምትጫወችውን አይደለም፣ አይደለም፣ ሌላ ሌላ። እሺ፣ አዎ እንዲያው ያለ ስሜ ስም ሲሰጠኝ ኖሮ በየደረሰበት ሲያታተለኝ ዞሮ እንዲህ ነች እንዲያነች ሲለኝ ምክረ ማንሱ አይናው ተቶ መጣ ደሞ ተመልሱ፣ ተመልሱ፣ ተመልሱ። አመሰግናለሁ። ዋው! እኔ ከዚህ በላይ ላቆይሽ አልፈልግም። ተመልካቾቼ በቀጥታ ወደ ዩኒቲ ባንድ ልካት አለው ግን፣ አሁን አሁን አይደለም፣ ትንሽ ላሳረፋት። አሁን እኔ ያስለፍልፋት አይደለም፣ ትንሽ ላሳረፋትና በማከል አባታ ልጅ ደግሞ ልጋብዝ ነው እነሱ ልጋብዝና ከዛ በኋላ ማርት ተሙዝቅልናለች ወደ ዩኒቲ ባንድ ልካታለሁ ማለት ነው። በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው። ተመልሽ ይመጣሉ እነዚህ። ያሳምሩን ስታርት ታይሞች ናቸው ቦሌ መድኃን ያለ ሞል ሁለተኛ ፎቅ ላይ ይገኛሉ። አንዴ ለስታርት ታይሞች